ከሦስት ሺህ ዓመታት በፊት ሙሴ እስራኤላውያንን አላቸው፣ ጽኑ አይዟችሁ፣ ከፊታቸውም አትደንግጡ። አውሮፕላኑ ተጠልፏል። ከቤልጅየም ተነስቶ በኦስትሪያ ቬና በኩል ወደ ቴላቪቭ የደረሰው አውሮፕላን ተጠልፏል። አውሮፕላኑ በሎድ ኤርፖርት ውስጥ ካረፈ በኋላ ሁላችሁንም እንረፈርፋችኋለን የሚል የአጋቾች ድምፅ ተሰማ። መደራደሪያው ግልጽ ያለ ነው። እስራኤል ያሰረቻቸውን ፍልስጤማውያን ሁሉ ትፍታ፣ ካልሆነ ግን ታልቃላችሁ። አንድ መቶ መንገደኞች ጨው መስለው ደነገጡ። እንዲም ሆኖ መቶ አለቃ ኔታንያሁ የሚመራቸው ኮማንዶዎች አንደኛውን የመስኮት በር ገንጥለውት ገቡ። እስራኤል ስትወለድ እሳቸውም ተወለዱ። በእስራኤል ምድር የተወለዱ ብቸኛው ጠቅላይ ሚኒስትር፣ በእስራኤል ምድር ወጣቱ ጠቅላይ ሚኒስትር፣ በእስራኤል የአገርነት ታሪክ ውስጥ ረዥሙን ጊዜ የመሩ ጠቅላይ ሚኒስትር። እስራኤል እድሜሽ ስንት ነው ብትባል ሰባ አምስት ካለች በኋላ ከዚህ ውስጥ ኔታንያሁ ምን ያህሉን ዘመን አስተዳደረሽን ብትባል ሀያ ዓመት ትላለች። ወደ ሀያ ሶስት በመቶ ገደማውን እድሜን ለሱ የተገዛ ሆነኝም ትላለች የዕለቱ ጉዳያችን እሳቸው ናቸው ሰውየው በዚህ ዘመን ብቻ ሳይሆን በዛሬውም እለት ከዓለም ሚዲያና የፖለቲካ ሰገነት ላይ ቆመዋልና የመካከለኛው ምስራቅን የጋመ እሳት አቀጣጥለውታልና አጀንዳችን ይሆናሉ። እስራኤልን የመታደግ መሲሐዊ ተልዕኮ አለኝ የሚሉት የፍልስጤምን ሕፃናት የፈጁት የአገራቸውን ጠላቶች እየፈለጉ የመነጠሩት በዓለም የወንጀለኞች ፍርድ ቤት የእስር ማዘዣ የተቆረጠባቸው ቤናሚን ኔታንያሁ የሂብሩን ቋንቋ የሚናገሩት የሚወዷቸውና የሚቀርቧቸውም ሰዎች አቆላምጠው በሚጠሯቸው የቤት ስም ቢቢ፣ የሚወደዱም የሚጠሉም፣ ወንጀለኛም፣ አርበኛም፣ እልህኛም፣ ብልሃተኛም፣ ሀቀኛም ጨካ አማካኝም ሆነው ሶስት አስርታትን በተሻገረው የመካከለኛው ምስራቅ ፖለቲካ ላይ ከፊት ከተጻፉት ስሞች መካከል እሱ ይገኛል። ቤንያሚን ኔታንያሁ። የዚህ ጥላቻቸውና ጦረኝነታቸው ምንጭ ምንድን ነው? የሰላም ስምምነትን ተቃውመው ስልጣን የያዙበትስ መንገድ ምን ይመስላል? ዛሬ በፍልስጤም ህፃናት እልቂት የክስ መዝገብ የተከፈተባቸው ቢቢ በአንድ ወቅት የአገራቸውን ጠቅላይ ሚኒስትር ገድለዋል የሚለውን ዘመቻ እንዴት አለፉት? እናብራራዋለን እንደ ኢትዮጵያ ባሉት ሀገራ ምራትም ጭምር ነቃፊም ማድናቂም ያላቸው ሰውየው የክርስቶስን ውልደት ሞትና ትንሣኤን የሚክደው የክርስትና ሃይማኖትም የለም ብሎ የሚያምነው የአይሁድ እምነት ተከታይ ናቸው። እሳቸው የሚከተሉት ሃይማኖት የክርስቶስን ገድላትና ተአምራትን የመዘገበውን ሐዲስ ኪዳንን አይቀበልም። ኢራንን ምርር አድርገው ይጠሏታል። ከትናንት ጀምረው አዲስ ውጊያ ከፍተውባታል። የጥላቻቸው ምንጭ ለአይሁዳዊነት፣ ለእስራኤልነት ካላቸው ፍቅር የሚመነጭ አባት ያወረሱት የይጠሉናል ሰበብ ነው ይላሉ። ዘርዘር አድርገን እንገልጸዋለን። አስተዳደጋቸው ለአርበኝነታቸው አበርክቶው ብዙ ነው። አገራቸውን ሲወዱ የምራቸውን ነው። አሜሪካ በሚማሩበት ወቅት እስራኤል ተወረረች ሲባሉ በአስራዎቹ የመጨረሻ ዕድሜ ላይ ሆነው የኮሌጅ ትምህርታቸውን አቋርጠው ስለ እስራኤል ብለው ሊሞቱ ጠመንጃ አንግተው ጦር ግንባር ተገኝተዋል። ኔታንያሁ ከሐማስና ፍልስጤም ጋር ከኢራንና ከመካከለኛው ምስራቅ ታጣቂዎች ጋር ላለፉት 20 ዓመታት ያልተታኮሱበት ዓመት ቢፈለግ መገኘቱም እንጃ። ማይ ፕሮሚስላንድ የሚለውን መጽሐፍ ያስነበበው አሪሻቪት የቢቢ ህልም እንደ ዊስተን ቸርችል ነው ይላል። ቸርችል የአይሁድ ጠላት የሆነውን ናዚን ዝም እንዳደረጉት ሁሉ የእስራኤል ጠላት የሆነችውን ኢራንን ጸጥ ማድረግ የኢራንን የኒውክለር ትጥቅ እስላማዊ ኒውክለር ይሉታል። ሂ ዋንትስ ቱ ቢ ዘ ዊንስተን ቸርችል ሁ ስቶፕስ ዘ ኒው ኢቪል ፓወር ኢራን። አሁን ወደ ምንጩ እንመለስ። ከሰባ ዓመታት በፊት ወደ ነበረ ታሪክ በምድረ እስራኤል ጥቅምት 21 1949 እንደ አውሮፓውያን አቆጣጠር ከተወለዱ ህፃናት መካከል ከእናት ሴጋልና ከአባት ቤንዚዮን የተገኘው ለወላጆቹም ሁለተኛው የሆነው ልጅ አንዱ ሆነ። ስሙንም ቤንያሚን አሉት። በሂብሩ ቋንቋ ተናጋሪዎች ልማድ በቢ አልፋቤት ስማቸው የሚጀምረን ሰዎች ቢቢ ብሎ መጥራት የተለመደ ነውና የቤት ስሙም ይሄው ሆነ። ቤንያሚን አባቱ የታሪክ መምህር ናቸው። እምነታቸውና አስተምህሯቸው ሁሉ ከአይሁድና ሴማዊነት ጋር የተገናኘም ነበር። ዓለም በጸረ ይሁድነት ላይ የቆመም ይመስላቸው ነበር። ምርምራቸውም ዓለም ጸረ ሴማዊ የሆነበትን ነገር ማጥናት ላይ ያተኮረ ነበር። ስራቸውን ለመቀጠል ወደ አሜሪካ ሲመለሱ ሁለቱን ልጆቻቸውን ቤንያሚንንና ዮናታንን ይዘው ወደ ፊላደልፊያ ቀኑ። ዮናታን ዕድሜው ለአቅመ ውትድርና ሲደርስ ወደ እስራኤል ተመልሶ መከላከያውን ተቀላቀለ። አባት እስራኤልን ትተው የሄዱት በአካል እንጂ በመንፈስ አልነበረምና በአሜሪካም ሆነው ኑሯቸው ስለ እስራኤልና አይሁዳዊነት መመራመር ነበር። ለታዳጊው ልጃቸው አበክረው የሚነግሩት የሚህንኑ ነው። እስራኤልን የምትጠብቋት እናንተ ናችሁ፣ ዓለም ሁሉ ይጠላናል ይሉታል። ከዚያን ጊዜ ጀምሮም እስራኤልን ከጠላቶቿ የመጠበቅ፣ አይሁድን የመከላከል ኃላፊነት የወደቀበት አድርጎ ይመለከት ዘንድ ሆነ። ይህ እምነቱም አብሮ አደጉ ሆነ።

ቤንያሚን ከአባቱ የሚሰማው ነገር ሁሉ ለእስራኤል እጅግ አስፈላጊ ሰው መሆኑን እንዲገነዘብ አደረጉት። ዓለም ሁሉ ይጠላናል፣ አረብ ሁሉ ሊያጠፋን ይፈልጋል የሚለውን የአባቱን አስተምህሮ በተግባር ሲፈጸም በ1967 ቁጭ ብሎ ተመለከተው። የግብፅ የሶሪያና የዮርዳኖስ ታንኮች እስራኤልን ከበቧት፣ የላውንቸር አረሮች ወደ ምድረ አይሁድ ይዘንቡ ጀመር። አረብ ሁሉ ሊያጠፋን ምኞት አለው የሚለው የአባቱ መልእክት እውን ሲሆን ዝም ብሎ ማየትን ምርጫው አላደረገም። ታላቅ ወንድሙ የአንድ ታንክ ዩኒት አዛዥ ሆኖ መዋጋት ጀምሯል። በዚህ ጊዜ ቢቢ 18 ዓመቱ ነበር። የአሜሪካን ኑሮ ጥሎ ወላጆቹንም ተሰናብቶ ወደ እስራኤል ተሳፈረ። የአገሪቱን መከላከያ ኃይልም ተቀላቀለ። አባትና እናት ሁለተኛ ልጃቸውን ለእናት አገር እስራኤል መርቀው ላኩ። ቢቢ እንደ ታላቅ ወንድሙ በዚያ በስድስት ቀን ጦርነት ለመሳተፍ እድሉን ባያገኝም አገሩ አሸንፋ የቆዳ ስፋቷም በሦስት እጥፍ አድጎ ጠበቀችው። በልዩ ዘመቻዎች ላይ ስምሪት የሚወስደውን እስራኤላውያን ሲታገቱና አስቸጋሪ ሁኔታ ውስጥ ሲወድቁ ኦፕሬሽን የሚሰራውን ደግሞም ታላቅ ወንድሞ ያለበትን ሳይሬት ማትካል የተባለውን ኃይል ተቀላቀለ። ዮናታን በኢንቴቤ አውሮፕላን ጣቢያ በፍልስጤማውያን የታገቱ እስራኤላውያንን ለማስለቀቅ በተካሄደ የተንደር ቦልት ዘመቻ ተገደለ። ብቸኛው የዚያ ኦፕሬሽን ሟች እስራኤላዊ ወታደርም ሆኖ ተመዘገበ። የምንጊዜም ጀግናቸው ሆኖም አወደሱት። ወገኖቹ ሁሉ የሚወልዷቸውን ሕፃናት ስማቸውን ዮናታንና ዮኒ በማለት ዘከሩት። ቤንያሚን ግን አሁንም በዚያው የልዩ ዘመቻዎች ኮማንዶ ጋር አብሮ ነው። በወንድሙ ሞት ክፉኛ ተጎዳ። አጋጣሚውንም ሕይወትን ለእስራኤል ስል ልኖራት ሌላ ምክንያት አገኘሁ ሲል መነዘረው። በዚሁ ጦር ሰራዊት ውስጥ እያለ ልክ እንደ ወንድሙ ያለ ተልእኮ አጋጠመው። 1972 ግንቦት 8 ከቤልጅየም የተነሳውና በኦስትሪያ አድርጎ ቴላቪቭ የደረሰው አውሮፕላን በፍልስጤም ታጣቂዎች ታገተ። ዘጠና መንገደኞች፣ አስር የበረራ አስተናጋጆች ባሉበት አውሮፕላን ውስጥ የሚገኙት ታጋቾች አውሮፕላኑ የሚከፈተውም ሆነ ተሳፋሪዎቹ የሚወርዱት እስራኤል ያሰረቻቸውን ፍልስጤሞች ስትፈታ ነው አሉ። ግብ ግቡ ቀጠለ። ሰዓታት ነጎዱ። በዚህ ጊዜ በመቶ አለቃ ቤንያሚን የሚመሩት የሳያርት ማትካል ኮማንዶዎች ወደ አውሮፕላኑ ተጠጉ፣ ከበቡት። በተለያዩ አቅጣጫዎች መስኮቶችን እየገነጠሉ ወደ ውስጥ ዘለቁ። ቤንያሚን አከታትሎ የተኮሳቸው ሁለት ጥይቶች አጋቾቹን ዘረራቸው። ታጋቾች ነፃ ሲወጡ ከወገን በተተኮሰ ከባልደረቦቹ እጅ በወጣ ጥይት ቢቢ ቆስሎ ነበር፣ እጁን ተመታ።

ቤንያሚን ከዚህ ኦፕሬሽን በኋላ ማዕረግ ተጨመረለትና ሻምበል ሆነ። በአገሪቱ መንግስትም ሽልማት፣ በመገናኛ ብዙሃን ውዳሴ በዛለት። ትምህርቱን አቋርጦ ህይወቱን ሊሰዋ ለተዘጋጀላት ወንድሙንም ለገበረላት እስራኤል ደሙን አፈሰሰላት። በእጁ ላይ የደረሰበትን ጉዳት ከታከመ በኋላ ወደ አሜሪካ ተመልሶ ትምህርቱን ካቆመበት ቀጠለ። ለአመታት ያቋረጠውን የቴክኖሎጂ ትምህርቱን በ28 ዓመቱ ሲመረቅም ንግግር ሊያደርግ አትሮኖሱ ፊት ቆመ። አገሬ ከፈለገችኝ አለ አሁንም ተሰልፌ ልዋጋላት ዝግጁ ነኝ። ሀያ ስምንት ዓመቴ ነው። አገሬ ለመከላከል በሁለት ግዙፍ ጦርነቶች በበርካታ ወደ ውጊያዎች ተሳተፊ ያለው። ከእስራኤልና እስራኤላውያን በላይ ማንም ሰላምን ሊፈልጋት አይችልም። እንዲያም ሆኖ አሁንም ጦርነት አሁንም ውጊያ የሚለው ፒኤሎ ሌላ ውጊያ እየደቀነልን ነው በመካከለኛው ምስራቅም ይኸው እንዲሆን ነው ፍላጎቱ። እኛም ለህልናችን ስንል እንዋጋለን። እኔ የማስፈልግ ከሆነ እንደገና ገብቼ ለመዋጋት አላመነታም። በቴክኖሎጂ የተመረቀውን ቢቢን እስራኤል በውትድርናም ሆነ በተማረበት ዘርፍ አልፈለገችውም። ይልቁንም ዲፕሎማት አድርጋ በአሜሪካ በሚገኘው ኤምባሲዋ ቃል አቀባይ ያደረገችው በአሜሪካ እንግሊዝኛ ቃና በሚናገረው ንግግሩ የተማረኩ አያሌ ጋዜጠኞች እሱን ቃለ መጠይቅ ማድረግ የሚወዱት ነገር ሆነ። እሱም በብዙ ቴሌቪዥኖች ላይ ቀርቦ አገሩን በእንግሊዝኛ ሸጣት። አስተዋወቃት፣ ተከላከላት፣ ዓላማዋንና አጀንዳዋን አስረዳላት። ቢቢ ዝናው ናኘ። የዮናታን ወንድም በሚለው ማብራሪያ መታወቁ ቀረና ራሱን ችሎ ቤናሚን ኔታንያሁ በሚለው የራሱ ስም ዲፕሎማቶች የሚያውቁት፣ ጋዜጠኞች የሚያጣቅሱት፣ ፖለቲከኞች የሚያደንቁት ሆነ። እስራኤልና ሴማዊነት የሚሞትላቸው አጀንዳዎቹ መሆኑን ያረጋገጠው የአገሩ መንግስትም፣ በ34 ዓመቱ ከኤምባሲው ቃል አቀባይነት ወደ አምባሳደርነት አሳደገው። የቢቢ አበርክቶም ማደገ። በተባበሩት መንግስታት የጸጥታው ምክር ቤት እየተገኘ የእስራኤል ዋስ ጠበቃነቱን በድጋሚ ያሳየ ሰንዲንግ ኤ ቬሪ ክል ሺ988 እንደ ኤሮፓያን አቆጣጠር የቢቢ ህይወት አዲስ ገጽ ላይ ተገለጠ። የአምባሳደርነት ስራውን ለቀቀው። ተቀጥሮና ተሹሞ መስራት በቃኝም አለ። ለአራት ዓመታት ሙሉ አምባሳደር የሆነበትን ኃላፊነት በራሱ ፈቃድ ተወ። የበለጠ ነገር ተመኝቶ ወደ አገሩ ተመለሰና የራሱን ቀኝ ዘመም ድርጅት መሰረተ። ይህ ዘመን ስለ ድርድርና ሽምግልና የሚወራበት ነበር ይስሐቅ ራቢንና ያሲር አራፋት በአሜሪካና አውሮፓ ሰላምን ፍለጋ የሚማስኑበትም ወቅት ነበር ቀጥሎም የኦስሎ ስምምነት ተፈርሞ እስራኤልና ፍልስጤም የሁለት አገርነት መፍትሔን ተቀብለው ለመጀመሪያ ጊዜ አንዱ ሌላውን አወቀ። ኔታንያሁ የመሰረተው ፓርቲ የመጀመሪያ ስራውም ይህንን ስምምነት መቃወም ሆነ። ተቃዋሚዎችን አሰማርቶም በጎዳና ላይ እንዲያምጹ አደረጋቸው። ከፖሊስ ጋር ተጋጩ። ፍልስጤምን አብዝቶ የሚጠላው በተለይም ፒኤልኦን ምርር ብሎ የሚቀየመው ቢቢ የኦስሎን ስምምነት ተበሳጨበት። ሊኩድ በተሰኘው ወግ አጥባቂ ፓርቲው የኢሳቅ ራቢንን መንግስት ያጣድፈው ገባ። እስራኤላውያን አብዝተው የሚወዷቸውን በ1967ቱ ጦርነት በሠሩት ጀብድ የሚያደንቋቸውን ራቢንን ከድተውናል፣ ወንጀለኛውን ፒኤሎን ዕውቅና ሰጡት ብለው ተቆጡ። ይህንን ቁጣ ለማስተባበርና ለፖለቲካ ዓላማ ለመጠቀም ደግሞ ቤንያሚን ኔታንያሁ ከፊት ሆነ። ኢየሩሳሌምን ሰንጥቆ እስራኤላዊና ፍልስጤማዊ የሚያደርግ ነው ያሉትን የኦስሎ ስምምነት የተቃወሙ አይሁዳውያን ከተማዋን ሞላት። ጩኸትና ቁጣ በዚያ ሆነ። መሪያቸው ቤንያሚንም ከሰገነቱ ላይ ቆሞ ተናገረ። አራፋትን ገዳይ አላቸው። ራቢንን ከስልጣን መወገድ ያለበት ሰው አለ። ኢየሩሳሌምን ልትከፋፈል የማትችል አላት። ሸልኢሽ ሀደሚም አራፋት አኒ መር ካን ለመምሸለት ይስራኤል ለላም ሎ ኒተን ለለቅ መዳሽ ት የሩሻላይም በእርግጥም የኔታንያ አመጣጥ አስፈሪ ነበር። ሊኩድ የተሰኘውን ፓርቲውን ይዞ የሰላም ስምምነት እንዲቃወሙ ያሰለፋቸውን ዜጎች አስቀድሞ ያደረገው ትዕይንተ ሕዝብ የእስራኤሉን መንግስት አራደው ቢቢ በፓርቲ ውስጥ የሰበሰባቸው ሰዎች ወግ አጥባቂዎቹን የአይሁድ እምነት ተከታዮችና የአገራችን ሰላም የሚጸናው በጦርነት ነው ብለው የሚያምኑ እስራኤላውያንን ነው በቤንያሚን አነሳስ በሊኩዊድ ፓርቲ አመጣጥ የተደናገጠው የይስሐቅ ራቢን መንግስት ህዳር 4 1995 እንደ አገሩ አቆጣጠር የኢየሩሳሌሙን ሰልፍ አጸፋ ይሆናል ያለውን ትዕይንተ ህዝብ ለማካሄድ ደጋፊዎቹን ጠራ በመቶ ሺዎች ወጥተው ስለ ሰላም እየዘመሩ ከራቢን ጋር አብረዋቸው አመሹ። ሰላም ለእስራኤል ሰላም ለይሁዲዎች እያሉ አደባባዩን ሞሉ። መርሃ ግብሩ እንዳለቀ ታዳሚው መበተን ጀመረ። ጠቅላይ ሚኒስትር ይስሐቅ ራቢንም መውጣት ጀመሩ። ጥቂት እንደተራመዱ ሦስት ጥይቶች በጀርባቸው ተከተሏቸው። ጠቅላይ ሚኒስትሩ ተገደሉ። ተቃዋሚያቸውን ቤንያሚንን ለመቃወም በጠሩት ሰልፍ ላይ ተሰዉ። የመካከለኛው ምስራቅ የሰላም መሐንዲስ ተገደሉ ተባለላቸው። ኢየሩሳሌም ተረበሸች። ቴልአቪቭ አነባች። ሃይፋ አለቀሰች። ከዚህ በኋላ የይስሐቅ ራቢን አስክሬን ያረፈበትን ሆስፒታል የከበቡ እስራኤላውያን በሳግ ተሞልተው አንድን ስም ደጋግመው ይጠሩ ነበር። ስሙን ብቻ ሳይሆን ወንጀሉ ነው ተግባሩ ነው ያሉትንም ነገር አያይዘው ይገልጹ ነበር። ቢቢ ኢዝ ኤመርደረር። ቤንያሚን ነፍሰ ገዳይ ነው። ጠቅላይ ሚኒስትራችንን የገደለው እሱ ነው አሉ ተራ ዜጎችና ስሜታዊ ደጋፊዎች ብቻ ሳይሆኑ የይስሐቅ ራቢን ሚስትም በቴሌቪዥን ወጥተው በባሌ መገደል ላይ የቤንያሚን እጅ አለበት አሉ። ይህንን እንዴት ሊሉ ቻሉ ተብለው ሲጠየቁም በኢየሩሳሌም ሰልፍ ጊዜ ባለቤቴን የናዚ ልብስ አልብሰው ፎቶና መፈክር ይዘው ወጥተው ነበር። ይህ ሲደረግ ደግሞ ኔታንያሁ እዛው ነበር። ያንን ድርጊት የማያምንበት ከሆነ ያስቆመው ነበር አሉ ሚስተር ቢቢን ቢንያሚን ኔታንያሁ ይህንን ግድያ በመፈጸም ረገድ አንድም ቀጥተኛ አስተዋጽኦ እንደሌለው አበክረው ሲናገሩ የቅርብ አማካሪዎቹም ይህንኑ ሲመሰክሩ ቀጠሉ። ይልቁንም በወቅቱ እያደገ በነበረው የእሱ ተቀባይነት ስጋት የገባቸው ሌሎች ግራ አክራሪዎች ራቢንን በመግደልንና ኔታንያሁ እንዳስደረገው በማውራት በሕዝብ እንዲጠላ ለማድረግ ብለው የፈጸሙት ነው ተባለ። በአንድ ይጋል አሚር በተባለ ግለሰብ ሕይወታቸውን ያጡት ራቢን ንትርኩን በሕይወት ላሉት ትተው አሸለቡ። የእሳቸውን ሞት ከፖለቲከኞች ሁሉ እንደ ቤንያሚን ኔታንያሁ የተጎዳበት ግን ያለ አይመስልም። የገደላቸው እሱ ነው የሚለው ዜና በምድረ እስራኤል ብቻ ሳይሆን በዓለም ሁሉ ናኘ። ደጋፊያቸው አሽቆለቆለ ተባለ። ቢቢ በአጭር ተቀጩ፣ የፖለቲካ ሕይወታቸውም አበቃ። በቴል አቪቭ የሚታተሙ ጋዜጦች የፊት ገጽ ርዕስ ሆነ። በፖለቲካ ሞት ዋዜማ ላይ ናቸው በሚባልላቸው ወቅትም ምርጫ እየተቃረበ ሲመጣ ግን አንድ ነገር ሆነ። በመሃል ኢየሩሳሌም ሐማስ ቦምባ ፈንድቶ አንድ አውቶቡስ ሙሉ ሕዝብ ፈጀ የሚለው ዜና ተሰማ። ሐማስ ጥቃቱን አከታትሎ በዘጠኝ ቀናት ውስጥ 59 ሰዎችን በዚያው ከተማ ገደለ። የሰላም ውል ተፈርሟል፣ ፍልስጤማውያን ከእንግዲህ አይሁድን አይገድሉም ብለው የጠበቁ እስራኤላውያን ተቆጡ። ይህ ሰላም እየገደለን ነው አሉ። ይባስ ብሎም ያንን የሰላም ስምምነት የፈረሙትን ይስሐቅ ራቢንን የገደላቸውን ኢጋል አሚረን እያወደሱ ሰልፍ ወጡ። በኢየሩሳሌም የሞቱት ሰዎች ለቢቢ የፖለቲካ ትንሣኤ ሰበብ ሆኑ። ቤንያሚን ጥቃቱን ተከትሎ ብቅ አለ። ወትሮም ቢሆን የሰላም ስምምነቱ ተቃዋሚ ሆነው የተሰለፈው ቤንያሚን ኔታንያሁ ይህንን አጋጣሚ አፈር ልሶ ለመነሳት ሊጠቀምበት በማሰላሰል ላይ ነበር። እሱ ይህንን ቀመር ሲሰራ ሊኩዊድ ፓርቲ ልክ ነው፣ ኔታንያሁ አልተሳሳተም፣ ይህ የሰላም ስምምነት ለእስራኤል ዋስትና አልሰጠም የሚሉ ደጋፊዎች በዙለት። ከዚያም አደባባዮች ላይ ከደጋፊዎቹ ፊት ቆሞ በሚዲያዎችም ፊት ቀርቦ ይህንን ችግር የምፈታው እኔ ነኝ አለ ልምድ ያለኝ ወታደርም የነበርኩ በዲፕሎማሲም ስም የናኘ የሚለውን ተግቶ ማስረዳት ቀጠለ። የእስራኤላውያንን ሞት የሚያስቀራ አቅም ያለው ከኔ ሌላ የለም ሲልም ወገተ። በእርግጥም ቤንያሚን ቀን ነው። ግንቦት 29 1996 በራቢን ምትክ ተተክቶ ለአንድ ዓመት ጠቅላይ ሚኒስትር የነበረውትን ሺሞን ፔሬዝን እጅግ በጠበበ ከዜሮም በታች በሆነ ፐርሰንት አሸንፎ ጠቅላይ ሚኒስትር ሆነ። ከዚህ በኋላ የአገር መሪ ሆነዋልና አንቱ እያልን ታሪክ ስንቀጥል አንድ ግርም የሚል ግጥምጥሞሽና የነገሮችን ፍጥነት የሚያሳይ ሁነት ላይ እንደርሳለን። በኦስሎ ተጀምሮ በዋሽንግተን የተጠናቀቀውን ከ1993-1995 የተካሄደውን የሰላም ስምምነት ይስሐቅ ራቢንና ያሲር አራፋት ሲፈራረሙ ዋናው አመቻች የአሜሪካው ፕሬዚዳንት ቢል ክሊንተን ነበሩ። ክሊንተን ይስሐቅን እጅግ አብዝተው የሚወዱ በሞታቸው የሚያዘኑ መሪ ናቸው። ቤንያሚን ደግሞ የዚህ ስምምነት ቀንደኛ ተቃዋሚ፣ በራቢን ሞት ላይ እጃቸው አለበት የሚባልላቸው ኔታንያው ስማቸው ሲጠለጠል ለቀብር ሥነ ሥርዓቱ በቴል አቪቭ የተገኙት ክሊንተን ጠቅላይ ሚኒስትራችሁ የሰላም ሰማዕት ነው፣ የጥላቻም ሰለባ ሆኗል፣ ከሱ የምንማረው ሰላምን ነው ብለው ነበር። ዮር ፕራይም ሚኒስትር ዋስ አ ማርተር ፎር ፔስ በት ሂ ዋዝ አ ቪክቲም ኦፍ ሄት ከይስሃቅ ራቢን መገደል ሰባት ወራት በኋላ የኦስሎ ሁለት ስምምነት መቋጫ የሆነው የአሜሪካ ውል ከተፈረመ ከዘጠኝ ወራት በኋላ ይህንን ስምምነት ተቃውሞው ፖለቲካ የሰሩትና የቀሰቀሱት ኔታንያሁ ጠቅላይ ሚኒስትር ሆነው ተገኙ። የኦስሎ ውል ጸር የሆኑት ኔታንያሁና የስምምነቱ አንበል የነበሩት ክሊንተንም ከተመረጡ ከአንድ ወር በኋላ በዋይት ሀውስ ተገናኙ። ነገሩ የሚጎረብጥ ነበር ይላሉ፣ በወቅቱ በእስራኤል የአሜሪካ አምባሳደር የነበሩት ማርቲን ኢንዳይክ። ከመጋረጃው ጀርባ በነበረው ውይይት የክሊንተን የመጀመሪያው ጥያቄ የኦስሎውን ስምምነት አስቀጥለው ከያሲር አራፋትም ጋር ተገናኝ የሚል ሆነ። ወዲያውኑ ንትርኩ ተጀመረ። የኔታንያሁ ኃይለ ቃሎች ደግሞም ለክሊንተን ስለ መካከለኛው ምስራቅ ለማስረዳት ሲሉ ረዥም ጊዜ መውሰዳቸውና አካባቢውን እንዴት መያዝ እንዳለባቸው ለፕሬዚዳንቱ ለማስተማር መጣራቸው። ለመሆኑ የዓለም ልዕለ ሀያልን አገር የሚመራው ማን ነው? ክሊንተን ወይስ ኔታንያሁ? ስንል ጠየቅን። የሚሉት ደግሞ በወቅቱ በመካከለኛው ምስራቅ የአሜሪካን ልዑክ የነበሩት ዴኒስ ሮስ ናቸው። የሆነው ሆኖ በመጨረሻ አልቀረላቸውም። በቢል ክሊንተን አገናኝነት ከያሲር አራፋት ጋር በአንድ አዳራሽ ውስጥ ተገኙ። መገኘትና መገናኘት ብቻ ሳይሆን ከወራት በፊት ገዳዩና ሽብርተኛው ሲሏቸው የነበሩትን አራፋትን ጨበጧቸው። አራፋትን መጨበጥ ብቻ ሳይሆን የኦስሎን ስምምነት ነጥቦች ለመተግበርም እየመረራቸውም ቢሆን መንቀሳቀስ ያዙ። እንዳም ሆኖ አሜሪካ ላዋለደችው ለዚያ ውል ገቢራዊነት የሚያሳዩት ፍላጎት የደከመና ያዘገመ ነበር። ነገሩን ለአሜሪካ መንግስታት ከባድ አደረጉት። በኔታንያሁ ዘመን እስራኤል የማትጣል ልጅ ሆነች። አሜሪካ ድረስ ሄደው ኮንግረስ ሙሉ እያዳመጣቸው የአሜሪካን መንግስት የመካከለኛው ምስራቅ ፖሊሲ ከፍ ዝቅ አድርገው ወርፈውታል። ከኢራን ጋር በሚደረግ ድርድር የኒውክለር ትጥቋን ማስፈታት አይቻልም እያሉም ተናግረዋል። ቤንያሚን ኔታንያሁ አሁንም ጦርነት ላይ ናቸው። አሁንም ከልባቸው ለሚወዷት አገራቸው ከልባቸው ይዋጋሉ። ሲደራደሩና በዲፕሎማሲ መንገድ ችግር ለመፍታት ሲጥሩ እምብዛም አይታዩም። በኃይል ካልፈረጠም አትከበርም የሚል ፖሊሲ ያላቸው ቢቢ ከቀደሙት የአገሪቱ መሪዎች አንጻር ሲታዩ ለዲፕሎማሲያዊ መንገዶች ልባቸው ጠባብ ነው። ሊያጠፉን ከወሰኑና ካወጁ ኃይሎች ጋር ድርድር አያዋጣም ባይ ናቸው። እናም ከሐማስም ከሂዝቦላህም ከሁቲም ከኢራንም ጋር እየተዋጉ አሁንም አሉ። እስራኤልን ፈጣሪ ባርክ፣ እስራኤል ለዘላለም ትኑር፣ እያሉ እኛንም የእስራኤልን ጠላቶች ሁሉ ያጠፉ እያለ ታሪክ ይመዘግበናል እያሉ አሉ እየተዋጉ እየወጉ እየተወጉ። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።